ይኸውልሽ እኔ እኛ ነን ያጠፋነው። ቻው ነው መባባል አለብን።

ይህን ፍቅር እንደ ይመጣሉ። እሽ ይ ይመጣሉ ይመጣሉ። ከዛ አብረን እንሄዳለን። አብረን እንደምንሄደው፣ አይዞሽ የኔ ፍቅር። ትምህርት ቤት ስትሄጂ እናትሽ አብራ ትሄዳለች እንዴ? አትሄድም፣ አይደለ? ታዲያ አሁን ትምህርት ቤት እንደምትሄጂ ለምን አታደርጊም? አሁን እኮ ትምህርት ቤት እየሄድሽ ነው አሉ። ምን አይነት መኪና ነው እንዲኖረሽ የምትፈልጊው ወደፊት ማማዬ አቤት። እስኪ ሙሉ ስምሽን ለእኔ ለትዕግስት ግርማ ዩቲውብ ቤተሰቦች ሙሉ ስምሽን ንገራቸው። ሙሉ ስሜ ው የማርያም ፍሬ ዳግማዊ ይፍቅር። ከማን ጋር መጫወት ያስደስትሻል? ከጓደኞቼ ጋር፣ ከአባቴ ጋር፣ ከእናቴ ጋር፣ ከሁሉም ጋር ምንድን ነው የእናንተ የክላሳችሁ ስም? አክሱም የምርሽን ነው ክፍላችሁ? በምን በምን ይሄ ስም? አሁን በእኛ ጊዜ አንደኛ ክፍል ላሊበላ አለ። አክሱም፣ ላሊበላ፣ አክሱም፣ ፋሲለደስ ነው። አዎ የተሰየመው የት ነው ትምህርት ቤቶች? ሌላ ደግሞ አብያታ አለ፣ ጣና አለ፣ አዋሽ አለ፣ ተከዚያ አለ። እነዚህ አሁን ለምሳሌ እስኪ ከአክሱም ጀምሮ ቅድም አክሱም አይተሻል? ትዝ ያለሽ? አዎ፣ እስኪ ንገሪኝ። አክሱም ሐውልት ነው። እሺ፣ የት ነው የሚገኘው? የእሱም ገኘው ዛሬ ከአንቺ ጋር ስደሰት ብሎ ነሽ። ሶፍ ኡመር ደግሞ ዋሻ ነው። እሱን መጠየቅ አለብሽ አይደለ? አዎ። ላልበላ እሺ፣ ላልበላ ደግሞ የት እንዳላታቅም እሱ ነው እ የት እንዳለማ አውቃለሁ። ምን እንደሆነ የጠፋብኝ የትኛው? ላሊበላ ማስቀደሻ ቦታ የሚገኝ ወሎ ሰፈር። ወሎ ሰፈር አይደለም የኔ ማርፍ ወሎ ሰፈር ነው የሚገኘው። ላስታ ላሊበላ ወሎ። ልክ ነሽ አካባቢ ወሎ ሰፈር ስላልሽ ነው እንጂ የኔ ፍቅር። እሺ፣ ስታድጊ ምን መሆን ነው የምትፈልጊው? ፓይለት። የምርሽን ነው? አዎ። ፓይለት ፓይለት እና ዶክተር ሁለቱን ነው መረጫ አሉ። አይ እ እንዴት ፓይለት እና ዶክተር እኮ መሆን ይችላል በአንድ ላይ። የምርሽን ነው? አዎ። እንዴት ወይ? እሺ፣ እንዴት እንዴት ወይ? አሁን ለምሳሌ ኤሮፕሌን እየነዳው ነው ይባላል። ከዛ በኋላ ኤሮፕሌን የታመሙ ሰዎች ሊኖሩ ይችላሉ። ከዛ በኋላ እ ፍሬን ያዥ ፍሬን። እኔ እኮ ሌላ ረዳት አለኝ አሮፕላኑ ላይ አለን ረዳት አለ እኮ። ይብረሽ፣ ሁለት መኪና ነው እንደዚህ። ፍሬን ያዝ ትይዋለሽ፣ ረዳቱ በኋላ የታመሙት ሰዎች ሐኪም ይመጣሉ ዛት የኔ ጎበዝ ፓይለት መሆን የፈለግሽው ለካ እዛ አይሮፕላን ላይ ሰው ቢታመም ብለሽ ነው? አይደለ አይደለ? አሁን አይሮፕላን ላይ ሲኬድ ፍሬን ያዛ አርገሽ የምትቆሚ አደለ? እንደውም አየር ላይ የሚቆሙት ወደ ሄዶ እንደውም ዘጭ ይሉስ ዳይሉማ? ለምን ፍሬን እንትን የሚይዙ? አዎ፣ ለምሳሌ ይቆማል እኮ አይሮፕላን እየሄደ አየር ላይ ሲቆማ ቆመ ሄዳ ልማ አይወርድም ፍሬንስ እያዘ አቆም መኪና ላይ። አሁን መኪና ቢሆን መሬት ስለሆነ የሚቆመበት ቦታ ስላለ ፍሬንስ ስትዥ፣ አሁን ያ ተሰረገው ነው፣ ምግብ ነው። ምግብ ሳይቆም አውሮፕላኑ እኮ እየሄደ ነው። እዚህ ውስጥ ይንጠዋጥሙብኛል በአይሮፕላን ሄደሽ ታውቂያለሽ እንዴ ዱባይ እኮ ይጃቃሉ የምርሽን ነው ሦስት ቀን እዛ ቆይታችሁ ነበር ለመጀመሪያ ጊዜ በአይሮፕላን ሄድሽው ዱባይ ነው ሄድሽ ወይስ ሌላ ሀገር ነው መጀመሪያ ኬንያ ነው የሄድኩት በመጀመሪያ ፍላይት አይሮፕላኑ ስታይ ደስ ይላል። ደስ ይል ነበር አዎ። ያ ጥፍ ነበር ቦታ ደግሞ ደስ ይል ነበር። እንትን ቢች ምናምን ራሱ ነበረ ማዋኛ ቦታ ራሱ ነበረ እዛው። አይደለም አውሮፕላኑ ላይ አይደለም፣ እዛው ኬኒያ። ኬኒያ ስትሄዱ እሺ፣ ከመሬት ብድግ ስትል አልፈራሽም አውሮፕላኑ ላይ? እኔ ወደ ላይ ወደ ታች ሲል ነው የምፈራው። አዎ። ታዲያ እሱን ከፈራሽ እንዴት ፓይለት ትሆኛለች? አሁን አሁን ልሽሎን ክንፈራ አሁን ለምሳሌ ፓይለቶቹን አይፈሩም ሲናዱ አዋቂዎች እኮ አይፈሩም ስለዚህ አልፈራም ሳድግም ራሱ አልፈራም ማለት ታርጊም አትፈሪም እሺ አሁን ለምሳሌ አሁን ከተሳካልንና እንትን ካለን አይሮፕላን እንዴት እንደሚያበሩ አይሮፕላን ውስጥ እንዴት እንደሚማሩ የሚያሰለጡንበት ቦታ ብንደውልላቸው ገብተሽ መማር ትፈልጊያለሽ ፈልጋለሁ አሁን መማር ትፈልጊያለሽ ዛሬ ዛሬ እ ትፈልጊያለሽ ልውሰድሽ? ወደዛ አውሮፕላኖች አብራሪዎች የሚማሩበት ቦታ ልደውልልሽ? ልደውል። ጤና ይስጥልኝ ዊና አገልግሎት ተሰማሻቸው። ጤና ይስጥልኝ ዊና አገልግሎት፣ እንዴት ናችሁ? ሰላም ናችሁ? ሆይ እግዚአብሔር ይመስገን ስላሴ አርቲስት ትዕግስት ግርማ ባላለሁኝ ዛሬ አዎ፣ በጣም አጋጣሚ የሆነች ህፃን ልጅ ጎበዝ ህፃን ልጅ፣ የስድስት ዓመት ማርያም ያት የምትባል ልጅ አለች። ምን መሆን ትፈልጊያለሽ ብዬ ስላት አውሮፕላን ማብረር እፈልጋለሁ አለችኝ። ወደፊት መሆን የምትፈልገው በጣም እና ስለዚህ አሁን ቢያንስ ሀሳቦሽ ሀሳብሽ ምን ይሆን ይችላል ወይም ደግሞ የወደፊት ሀሳቧን ዛሬ እውን ማድረግ እንድትችል እናንተ አቢሲኒያዎች ጋር ደውያለሁኝ እና ማምጣትና አንዳንድ መሰረታዊ እውቀቶችን ማያዝ ትችል ይሆን? ለነገዋ ስንቅ ማያዝ ትችል ይሆን? ይጅራት ልምጣ በጣም አንቺ ስትፈለጥኝ እኔ አብሬሽ ምን ወይስ አሉ አይ እንደምፈልግ አንቺ ምንድን ነው ደስ የሚልሽ አንቺ ብትሮሪ እሺ እሺ እንዴት ነው የምናደርገው አባት እንደዚህ እናስቀምጥ እሺ ህፃን በዚህ በሊፍት ልጅ ልትገባብኝ ነው በዚህ ጋር ህፃን አይገባም አትገባም በጣም ጥሩ አንቺ በዛ ቋይ ቋይ ቋይ ከኔና ካንቺ ቀደመ ይላል ከላይ

እንኳን ደህና ቆያችን፣ እንኳን ደህና ቆይ። ይሄ ካፕቴን፣ አመሰግናለሁ ካፕቴን። ካፕቴን አንቺ አሁን እኔ እሳቸው ከመንገራቸው በፊት ካፕቴን አልኳቸው። አሁን አንቺ ካፒቴን መሆናቸው በውጭ እንደመጣች ታውቂያቸው ነበር? እዚህ ጋር አልበረን ላይ ሳያቸው ነው ካፕቴን እንደሆነ ያወቅሁት። በምን አወቅሽ? ለበለብሳቸው ነው። አሁን ለምሳሌ ካፕቴን ለመሆን ምን ምን ማድረግ አለብን? ጠምቶ ካፕቴን ለመሆን መጀመሪያ ጀምሬሽ በትምህርትሽ ምማር ያለብን፣ ለራሱ ጤንነት የሚጠበቅ መቻል አለብን፣ ስፖርት መስራት መቻል አለብን። እኔ ስፖርት እሰራለሁ። በነገራችን ካፕቴን አጫጭቡልኝ፣ ካፕቴን ስፖርት እሰራለሁ እኔ እሰራለሁ፣ ትምህርት ቤት እሰራለሁ። ሁለተኛው ደግሞ ሀይል ከሆን በኋላ ለማብረር እንዴት ነው? መጀመሪያ የምትማሪው ትምህርት አለ አውሮፕላን እንዴት ነው የሚበራው? ትበ አውሮፕላን ብድግ ብሎ ለምን ለምን ይበራ የሚለውን ነገር በትምህርት ትማሪ ያለሽ። በወረቀት ልክ ትምህርት ለምትማር ያንን ትምህርት ከተማርች በኋላ ወደ አውሮፕ መጀመሪያ ዛሬ የምታያት አለች የተደበቀ አውሮፕላን ላይ ተቀምጦልች ያለ የምትበር በአውሮፕላን ላይ በደንብ መብረር ከቻልች በኋላ ወደ ትንሹ አውሮፕላን ትንጅና በረራ ተጀምረ ያለሽ። እዛ ላይ አስተማሪ ካጠገብሽ የሆንና እንዲህ ነው የሚበረረው፣ እንዲህ ነው የሚያዘው፣ እንዲህ ነው የሚደረገው። ይሆን ላይስቶች እንዲህ ነው፣ አትፍሪ፣ ጎበዙኝ፣ እነዚህ እነዚህ ማየት አለብሽ ትባያለሽ። ያንን ከጨረሽ በኋላ ወደ ደንበኛው አውሮፕላን ለብቻ ይሰትች ብረሪ ትባይና ትምህርት ትጀምራለሽ። ላ ብቻ ሽትመራለሽ። ከዛ በኋላ ደግሞ ልክ ያንን ከጨረሽ በኋላ መንገደኛ ይዘሽ ደግሞ በኋላ ብዙ መንገደኞች ተሳፋሪ እቃ ይዘሽ ከአንዱ ሀገር ወደ አንዱ ሀገር ኦኬ ግን አሁን ለምሳሌ አውሮፕላን ይቆማል ላይ የት መሬት ላይ አየር ላይ ልክ መነሻ ቦታ አለው መነሻው ቦታ ማረፊያው አሁን አብዛኛው የሚታወቀው አውሮፕላኖች መንደርደሪያ ቦታ አለ ተንደርድሮ ይነሳሉ የሚፈልጉት ሀገር ሲሄድ ተንደርድሮ መጥተው ያርፋሉ ስለዚህ የተለየ ግን፣ የሚበር ነገር ግን አንድ ቦታ መቆም የሚችለው ሄሊኮፕተር፣ ሄሊኮፕተር የተሻላ እንደሱ ያለው እሱ ይቆማል። አንድ ቦታ ቆሞ ማየት ይችላል። እኔ በቃ ልትሰናበትሽ። ደህና ዋይ መልካም በረራ ካፒቴን የማርያም በጣም አመሰግናለሁ። በጣም እንግዲህ ጨርሱ፣ ልጄን አስረክቡኝ አሰልጥኑና አሁን ዛሬ የምንሰራው ስራ አውሮፕላን ውስጥ ሆነና የተነሳ አውሮፕላን አለ። አውሮፕላኑን እንዴት እንደሚነሳ እንዴት አየር ላይ እንደሚሄድ እንዴት ወደታች እንደሚወርድ አሳይሽና አንቺ ራስሽ ደግሞ እየተከተልሽ ትሰሪያለሽ። ስለዚህ ዝግጁ ነሽ? ለዛ አውሮፕላናችንም ዝግጁ ነው። መካኒኩ አዘጋጅቶልናል። መካኒክ ነው ነዳጅ ሞልቶልን ሁሉ ነገር አዘጋጅቶ ማዎቹ ሁሉም ቼክ አድርጎ የሚጠብቀን እኛ ቼክ የተደረገ አውሮፕላን ነሁን የምናየው በዛ ታይዋለሽ። አልጓጓሽም? ለማየት በጣም አሪፍ። በቃ አሁን እንገባለን ወደ ስራችን። ልትበሪ ተዘጋጀሽ? የምትበሪውን በረራ አውቀሻል። እኔ ዩኒፎርም ለብሻ አለሁ። ዩኒፎርም ተዘጋጅተሻል ዛሬ ለሌላ ጊዜ ግን ተዘጋጅተሽ መተሽ ዩኒፎርም ብሽን ለብሰሽ ነው የምትበራ

በጣም ደስ ይላል አይደል? በጣም አሪፍ። አሁን ወደ በረራችን እንሄዳለን። ሙሉ ለሙሉ ዝግጁ ነሽ ኔት? ፓይለት ልክ እንደዚህ ነው የሚለብሰው። በጣም ደስ ይላል አይደል? እኔም ደስ ብሎኛል። ልክ እንደዚህ። ኦኬ፣ አሁን አየሽው? እነዚህ መሳሪያዎች እዚህ ጋር አሁን ቁጥር ሲወጣ እሺ፣ እንግዲህ እወጣለሁ። ከዛ በኋላ እዚህ እናስተካክላለን የምንሄድበትን ቦታ አዲስ አበባን ያው ብለን አዲስ

አንቺ ነሽ እኮ አሁን እየበረድሽ ያለሽው እኔ አይደለሁም። ወደ ጣርቂ ማመልሽ ነው። እንዴ ትገጪ እንደሆነ አይሻው። ወዴት እየሄድሽ ነው አሁን? ቅድም የተነሳንበት ቦታ ይታይሻል? ወደዛ እየሄድን ነው አሁን እስቲ ወደት ንየት ሽማሁ። አሁን አዲስ አበባ ላይ ነን ያለነው። ከበደሽ? አልከበደኝ። በጣም አሪፍ ነው። በጣም ቆንጆ አሁን እንነግረዋለን። እየመጣን ነው ልናርፍ ነው ያለው። ያው እነዚህ አሁን መብራቶች እነዚህ በብረው በኋላ ላይ ስናርፍ ነው ው ታክሲ ማለት ታክሲ ማለት መሬት ላይ የምንሄድበት አንዲት ስናደርግ ማብራታችን ነው። እያየሽ ነ አርነ የምታርፊበትን ውጭ እያየሽ በቀቀያ በጣም ቆንጆ፣ በጣም ቆንጆ። ይህንንም ደካ ታደርጊያለሽ። ቆንጆ አንቺ ነሽ እኮ እየሰራች ያለችው። እረ ጎበዝ ነው የምታርፍው፣ አይደለም? ደስ ይላል፣ አይደለም? ቆንጆ ቆንጆ። ይህንን እናያለን። አሁን አሁን ልናርፍ ስለሆነ ይህን እየቀነስ ነው እየቀነስ ነው እየቀነስ ነው ነው፣ አይደለም? አረፍን። ድምፁ ሰማሽው ሲያርፍ እንጂ እግሪ ስላልደረሰልሽ ነው እንጂ ራሱ ነበር እንትን ብትዩ። ዛዚ አረፈ፣ ስራችንን ጨረሰ።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

ካፒቴን የማርያም ፍሬ አመሰግንሻለሁ። እግዚአብሔር ያክብርልን። ውድድን ማድረግሽ ድጋሚ እንገናኛለን ብዬ አስባለሁ። ይህ ድንብሽ ማታቁ ትግስት ግርማ ይባላል እና ምን ያርጉኝ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳረሱ የእኛንም ቪዲዮም እንዳረሱ አንቺ ጎበዝ ነጋዴ ነሽ። ስለሰጠሽን ጊዜ በጣም አመሰግናለሁ። አመሰግንሻለሁ። እድግ በይልኝ። ምን እድግ በይልኝ? የሀገርሽን ስም በመልካም የምታስጠሪ አድርገሽ። አሜን። ትልቅ ቦታ ድረሽልኝ። አሜን። ካፒቴን የማርያም ፍሬ እወድሻለሁ።